አሰላሙ አሌይኩም ወረህመቱላህ ወበረካቱ። ሰላም ደህና ናችሁ የነዥም ኩኪንግ ቤተሰቦች እንዴት ናችሁ? ኬፍ ረመዳን ረመዳን ማኩም እንዴት ነው? ዛሬ ይዤላችሁ የመጣሁት በአረበኛ ምሰከን ይባላል በፈጢራ ዶሮ ተቀቅሎ የተሰራ ነው። አሪፍ አሰራር ነው። ትወዱታላችሁ ውዴናጆን ኩኪንግ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ በማድረግ ከወደዱት እስከ መጨረሻው አብረውን ይቆዩ።

ከድነውና ይበስላል ማለት ነው። እዚህ ጋር ደግሞ ያው ዘይት ነው ያለው፣ የራዘይ በመቀጠል ሽንኩርት እዚ ጋር ያው ዶሮ የበስለው አውጥቼዋለሁ። እዚ ጋር ያው ነጭ ሽንኩርት አድርጊያለሁ። ከማሰልኩ በኋላ ሽንኩርቱ ትንሽ ከበሰለ በኋላ በመቀጠል ዶሮውን ነው የማደርገው። ዶሮውን ያው በዚህ መልኩ እንደዚህ አድርጋለሁ። ይቀጥልኩ እንደዶሮ በመቀጠልም የማደርገው ቅመማ ቅመም ነው

እዚህ ጋር ደግሞ ያው በዶሮ መረቅ ሾርባ ነው የምሰራበት። ሰናስፎር የሚባለው ሩዝ እሱን እያመስኩት ነው። ያው ዶሮ ከለር ይዘዋል። ይህን ከለር እንዲት ነበር የምፈልገው? እሱም ማክስ አደርግበት ያው የሚያምር ከለር እዚህ ጋር ደግሞ ሦስት ነው የምሰራው የምሰራው ሦስት ምንድን ነው? እርጎ ለበንዘባዴ አድርጊያለሁ። ለማባያው ነው፣ ለበንዘባዴ እርጎ። በመቀጠል ደግሞ ነጭ ሽንኩርት፣ ፍሬሽ፣ ጨው ፍልፍል አስዋድ ወይም ቆንዶ በርበሬ። በመቀጠል ደግሞ ሱማግ አደርግበታለሁ። ሎሚ ሱማግ አድርጌ አንድ ላይ አማስለዋለሁ ማለት ነው። ያው በዚህ መልኩ እንደዚህ አማስያዋለሁ። ይሄ ሶሱ ነው። ያው ሾርባ የናያችሁት ያመስኩትን ሩዝ አስገብቻለሁ። እዚህ ይህ ሾርባ ነው ማለት ነው። ጫው አድርጌበታለሁ። ያው በቃ ያው በዚህ መልኩ እየተተከተከ ነው። እዚ ጋ ያው በዚህ መልኩ በፈጢራዊ ካጣጠፍኩኝ በኋላ እንደዚህ ነው ማደርገው። ከፈለጋችሁ መጥበሻ ላይ አድርጋችሁ ባላችሁ ነገር ማብሰል ትችላላችሁ። ከላይ እንደዚህ ትንሽ ዘይት ቀባዋለሁ፣ ምክንያቱም ቅንብር ሲል ከለሩ ያምራል።

ያው ይሄኛው እስከሚበስልልኝ እዚህ ጋር ደግሞ ያው እንደዚህ ተጠቀልላሉ ማለት ነው። በዚህ መልኩ ነው፣ እንደዚህ ነው የምጠቀልለው። ጨርሻለው። ያው በምታዩት መልኩ ከወጣሁ በኋላ ለሁለት ለሁለት ቆርጬ ሰሃን ላይ ደርድሬዋለሁኝ። የዛሬው ፈጢራ ይሄ ነው። ሾርባዎችም አሉ፣ ሰላጣም አለ። ፍጡር ከኔ ጋ ናችሁ ውድ ቤተሰቦቼ። ናይጆም ኩኪንግ የሚለውን የዩቲዩብ ቻናሌ ሁሌም እንደምላችሁ ላይክ ሸር ሰብስክራይብ በማድረግ አበረታቱኝ። አዲስ ለምትመጡ ልጆችም እንደዚሁ የነጆም ኩኪንግ ቤተሰብ ይሁኑ። ሰብስክራይብ በማድረግ ለወዳጅ ዘመደው ሼር በማድረግ አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮዎች እስከምንገናኝ መልካም ጊዜ፣ መልካም የረመዳን ጾም።